በመጋቢት ሀይራት የተገኙ ድሎች ይበልጥ ለማጎልበት ሰላምና አንድነታችንን ማጠናከር እንደሚገባ ተገለጸ። የመጋቢት ሀይራት ፍሬዎች ትናንት፣ ዛሬንና ነገ ለኢትዮጵያ ልዕልና፣ መጋቢት የቀጣይ አርበኝነት ጅማሩ ማብሰሪያ በሚል መሪ ቃል የማህበረሰብ አቀፍ የአካል ብቃት እንቅስቃሴ በወልቂጤ ከተማ ተካሂደዋል። ቆሻሻን ወደ ሀብትነት በመቀየር ጽዱ ከተሞችን እንፍጠር በሚል መሪ ቃልም የጽዳት ዘመቻም ተደርጓል። የማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ይሳ እንደገለጹት ብልጽግና ፓርቲ የሀገሪቱ የፖለቲካ፣ የማህበራዊና የኢኮኖሚ ጉዳዮች ላይ ተጨባጭ ለውጥ እያስመዘገበ ይገኛል። ብልጽግና ፓርቲ የሀገራችን ሁለንተናዊ ብልጽግና ለማረጋገጥ በተለይም በማህበራዊ በኢኮኖሚ እና በፖለቲካ መስክ ታላቅ የታሪክን ጥፋት ያመጣ ፓርቲ ነው። በተለይም በብዙ ፈተናዎች በሀገር ውስጥም በውጭም ያሉ ፈተናዎችን ተቋቁሞ የዜጎቻችን ሁለንተናዊ ብልጽግና ለማረጋገጥ በጣም ብዙ የሚቆጠሩ በሁሉም መስኮች የመጡ ውጤቶችን ማንሳት እንችላለን። በተለይም ይህ ትውልድ በሀገራችን የዘመናዊ ታሪክ የማይረሳ ትልቅ አሻራ፣ አዲስ የፖለቲካ ባህል፣ አዲስ የብልጽግና በተለይም የውስጥ አቅሞቻችንን አውጥተን የዜጎችን ሕይወት ለመቀየር እየተደረጉ ያሉ ጥረቶች እጅግ በጣም የሚደነቁ ናቸው። አሁንም በተለይ በዚህ ትውልድ ላይ የሚጠበቀው ታሪክ የመልፋት ጊዜ የመስጠት አቅምን የመስጠት እውቀትን የመስጠት ክህሎትን የመስጠት ጉዳይ በእርግጠኝነት ተባብረን መስጠት ከቻልን እንደ ከዚህ ቀደም ከእንደነበሩ አባቶቻችን አያቶቻችን በሀገራችን የሚታይ የማይረሳ ታሪክ ማስፈር እንችላለን። የማዕከላዊ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ አብርሃም መጫ የከተሞቻችን ጽዳትና ውበት በመጠበቅ ለኑሮና ለስራ ምቹ እንዲሆኑ በመስራት አካባቢያችንና ከተሞቻችን ውብና ማራኪ ማድረግ አለብን ብለዋል። ከግልና ከአካባቢ ንጽህና የግልና የአካባቢ ጤንነት አርፎ ከአካባቢ የሚጸዳው ቆሻሻ ሀብት መሆኑ እዚህ ላይ ከተለጠፉ ባነሮች በአንዱ ላይ ተገልጸዋል። ቆሻሻ የምጣል ሳይሆን የምጠቅም ሀብት ነው። ዛሬ በቆሻሻ እጅግ ብዙ ለህዝባችን ጠቃሚ የሆኑ ነገሮች ይሰራሉ። በአንድ በኩል የሥራ እድል ፈጠራ ነው፣ በሌላ በኩል ተሰብስቦ የሚወጣው ቆሻሻ በየአይነቱ ተለይቶ ወይም ሰግር ቤት ተደርገው ማዳበሪያ ለማዘጋጀት ባዮጋዝ ለማዘጋጀት ከዛም ከፍ ሲል በሪሳይክሊንግ እንደገና መልሶ በመጠቀም የተለያዩ ቁሳቁሶችን ለመስራት የሚያገለግል ስለሆነ እጅግ በጣም ጥንቃቄ በተሞላበትና ሳይንሳዊ በሆነ መንገድ የዞኑና የከተማ አስተዳደሩ ማዘጋጃ ቤቶችና አካባቢ ጥበቃ ጽፈት ቤቶች በሚያስቀምጡ አቅጣጫ መሰረት እለት ተእለት የምንሰበስበውን ቆሻሻ ወደ ሀብትነት እየቀየርን በተቀመጠለት ፕሮግራም መሰረት የታለመለትን ቆሻሻን ከማጽዳት ባሻገር ህዝብና ለአገር ያለውን ፋይዳ ይሁን በሚያደርግ መልኩ ማኔጅ እንድናደርግ አደራ አለው። የጉራጌ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አበራ ወንድሙ መጋቢት 24 በሀገራችን ታሪክ ታላላቅ ሁነቶች የተደረጉበት ነው፣ ህዝቦች ከዳር እስከዳር የደገፉት የኢትዮጵያ ብልጽግና እውን ለማድረግ የፖለቲካ ለውጥ የተደረገበት መሆኑን አንስቷል። መጋቢት 24 በሀገራችን ታሪክ ሁነት ታላላቅ ሁነቶች የተስተናገዱበትን ቀን ነው። ይኸው መላ ሀገራችን ህዝቦች ከዳር እስከ ዳር የደገፉትና የኢትዮጵያን ሁለንተናዊ ብልጽግና እውን ለማድረግ የሚያስችል ፖለቲካዊ ውለት የተደረገበትና የለውጡ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ ሀገራችን ለማስተዳደር በፓርላማ ፊት ቀርቦ ቃለ መሐላ የፈጸሙበትም ቀን ነው። በመሆኑ ይህንን ቀን ትልቅ የብስራት ቀን አድርገን ልናስታውሰውና ልንዘክሮ የሚገባም ቀን ነው። ሌላኛ እውነት ደግሞ የኢትዮጵያ የራሷን የተፈጥሮ ሀብት በአግባቡ እንዳትጠቀም ሲደረግ የነበረው ውስጣዊና ውጫዊ ስራ ያፈረሰ የሀገራችንን የፖለቲካና የኢኮኖሚ ጠቀሜታ ወደ ላቀ ምዕራፍ ያሸጋገረ ታላቁ የህዳሴ ግድብ ግንባታ የተመሰረበትን ቀን ነው። ስለሆነም እነዚህ ክስተቶች መላ ዞናችን ማህበረሰብ መረዳትና መገንዘብ ይኖርብናል። እንዲሁም ቀድሞ የነበሩ የተሳሳቱ ትርክቶችን ለማረም መንግስታችን ታላቁን ብሔራዊ ትርክት በመገንባት የአሁኑ ትውልድ በትናንት ውስጥ እጋ ብቻ ሳይሆን ምንዳ እንዳለ አለ ለብሔራዊ ማንነትና ለብዝሃነትና ለሀገራዊ አንድነት እኩል ትኩረት እንዲሰጥ ህብረ ብሔራዊ ወንድማማችነትና ተመዋችን አብዝቶ የሚያጠናክር ትናንትን ዛሬና ነገን በአሁንታዊነት አስተሳስሮ የነገዋን የጋራ ኢትዮጵያ የሚገነባ የኢትዮጵያውያን ህብረ ብሔራዊ ገጽታ የሚያጎላ የህዝቦችን ህብረ ብሔራዊ አንድነት የሚያቀነቅን እንዲሆን ተደርጎ እየተገነባ ይገኛል። መላዊ ዞናችን የከተማችን ህዝብ በገጠር በመንደር በከተማ በጉኖት በማደራጀት ሁለንተናዊ ሰላሙ ዘብ እንዲቆምና ከመንግስትና ከፓርቲያችን ጎንቆ ጎን እንዲቆም ማድረግ ጊዜ ሊሰጥ የሚገባ ጉዳይ አይደለም። መላው ህዝብና መንግሥት እንዲሁም ፓርቲያችን በዚህ መንገድ እጅና ጓንቶ ነው ከሰሩ ሮቶ የታሰበውን ግብ ላይ ለመድረስ ወይም ዞናችን ብልጽግና አሁን ለማድረግ እርቀቱ አጭር ነው። ጉራጌ ዞን ደንና አካባቢ ጥበቃ ልማት መምሪያ ኃላፊ አቶ እንዳለ ስጦታው ጽዱ ከተሞችን በመፍጠርና አካባቢን ሊበክሉ የሚችሉ ጉዳዮች ላይ እርምጃ በመውሰድ እንደ ሀገር ስማርት ከተሞችን የመፍጠር ተግባር ላይ ተቋሙ በትኩረት ይሰራል ብለዋል። መጋቤተ ፍራዮች ታሳቢ ባደረገ ሁኔታ ከተሞቻችን ጽዱ ለነዋሪ ምቹ እንዲሆኑ ከመፍጠር አንጻር ቆሻሻ ሀብት ነው በሚል መሪ ቃል ከተሞቻችን ላይ የንቅናቄ ስራ በመፍጠር በዞናችን በሚገኙ ሁሉም ከተሞች ላይ የጽዳት ዘመቻን እንዳያችሁት መነቅነቅ ተችሏል። ይህ የምናደርገው ከተሞች መዘመን የሚችሉት ለነዋሪ ምቹ መሆን የሚችሉት ጽዱ ሲሆኑ፣ ጽዱ ካልሆኑ ከተማ በየትኛውም ደረጃ ለነዋሪ ሳቢ የሆነ ሁኔታ ስለማይኖር በዛ ደረጃ ታሳቢ ያደረገ ማህበረሰባችንን እንዳያችሁት በመነቅነቅ ከፍተኛ የሆነ ስራዎች ለመስራት ተሞክሯል። ይህንን ስራ በዋናነት የደንና አካባቢ ጥበቃ ልማት መምሪያ የሬጉላተሪ የቁጥጥር ስራ ነበር መስራት ያለበት። ነገር ግን ከዚህ ባሻገር ወጣ ብሎ ማህበረሰቡ ላይ የግንዛቤ ስራዎችን ለመፍጠር ባህል የሆነ የአካባቢ ቁጥጥር ስራ ለመስራት እንዲቻል ፕራክቲካሊ ወርዶ ስራውን ኦረን እያደረገ መስራት እንዲችል እንጂ የክትትልና ቁጥጥር ስራ ብቻ በመስራት የሚፈለገውን ውጤት ማምጣት አይቻልም። ስለዚህ የአስተሳሰብ ለውጥ እንዲመጣ በመጀመሪያ አካባቢ ላይ ጽዱ ምቹ የሆነ ኤንቫይሮንመንት መፍጠር ያስፈልጋልና በዚህ ደረጃ ላይ በአገር ደረጃ የመጡ ያሉ ውጤቶችን ዘላቂነት ባለው ደረጃ ላይ መፍጠር እንዲቻል መጋቢት ወር ለእኛ ልዩ ቀን ይህንን ታሳቢ ባደረገ ሁኔታ ያን ታሳቢ ባደረገ ሁኔታ በአገር ደረጃ ላይ የመጡ ለውጦችን ታሳቢ በማድረግ የለውጥሩን ፍሬዎች ዘላቂነት እንዲኖራቸውና ሕዝብ ተጠቃሚነት በላቀ መልኩ ማምጣት እንዲቻል ታሳቢ ያደረገ የጽዳት ዘመቻ ነው እና ይህንን መላ ሕዝባችን በቀጣይ በሚሰሩ ስራዎች ላይ ባለቤት እየሆነ እያገዘ ስራዎቻችን ከተሞቻችን ዘላቂታነት ያለው የጽዳት ሁኔታን በማጠናከር ለነዋሪ ምቹ የሆነ አካባቢ መፍጠር ስራ ታሳቢ ያደረገ ነው የዛሬ ስራዎቻችን። የወልቂጤ ከተማ አስተዳደር ዋና የመንግስት ተጠሪ አቶ ታደለ በቀለ እንደተናገሩት መጋቢት 24 ሲታሰብ የለውጡ መንግስት በበርካታ ፈተናዎች መካከል አልፎ ሰባት የለውጥ አመታትን አስቆጥረዋል። ብዙ የተሰሩ የልማት፣ የመልካም አስተዳደር፣ የዲሞክራሲ ጥያቄዎች የተመለሰበት እንደሆነ እናስባለን። በተለይ መጋቢት 24 በይፋ የተበሰረበት የለውጡ መንግስት በርካታ ፈተናዎች ውስብስብ ችግሮች እንዲሁም አኩሪ እምርታዊ ድሎች እያስመዘገበ ወደፊት በመራመድ እነሆ ሰባት ዓመት አስቆጥረናል። በዚህ ሰባት ዓመት ከተሰሩ ዋና ዋና ስራዎች አንዱና ትልቁ የፖለቲካ ለውጥ ነው። የዚህ የፖለቲካ ለውጥ ወሳኙ በኢትዮጵያ ውስጥ ባለቤት እና ልዩ ባለቤትና ሌላው ደግሞ ሁለተኛ ሀገር ዜጋ አድርጎ የሚመለከት የነበረውን ስርዓት በመቀየር አጋር የፖለቲካ ግንኙነት ከመሰረቱ በመጠየር ሁሉም በኢትዮጵያ ውስጥ እኩል እንዲወስን የተደረገበት ዕለት ነው። ሌላው በኢኮኖሚ ማሻሻያ እንኳን ቢታይ በጣም ብዙ በሀገራችን ከተረጅነት ልመና በማላቀቅ ወደ ብልጽግና ማማ የማሻገር ብዝሃ ዘርፍ የኢኮኖሚ ትብብር በመስራት ትልቅ የኢኮኖሚ ማሻሻያዎች ተደርገዋል። እነዚህ ለውጦች ደግሞ የሚሸከም ሪፎርም ያስፈልግ ነበርና የተቋም ሪፎርም በተጨባጭ ለውጥ በማምጣት ላይ ያለ የተቋም ሪፎርም ተስተካክሏል። ሌላው ትልቁ ተከብረው የዲፕሎማሲም ነው። ዲፕሎማሲያችን ትላንት ከነበርንበት ዛሬ ሁሉም ከህፃን እስከ አዋቂ በልዩነት የሚያይበት ቀን ነው። ዛሬ የባህር ወደብ ከመመኘት አልፈን ባለቤት ለመሆን ጥረት እያደረግን እንገኛለን። ይሄ ቀላል አይደለም፣ በጦርነት አይደለም፣ በሰላማዊ በዲፕሎማሲያዊ የባህር በር ባለቤት ለመሆን እየተጋን እንገኛለን። በማስ ስፖርቱ የተሳተፉ አካላት እንደገለጹት ስፖርት ከአካል ብቃት እንቅስቃሴው በተጨማሪ የማህበረሰቡ የእርስ በእርስ ግንኙነት እንዲጎለብት ሚናው የጎላ ነው ብለዋል።